ሲቆሙ ሰሃቦቹ ተማሪዎቻቸው የአላህ መልክተኛ፣ የሚያልፈው እኮ የሙስሊም ጀናዛ አይደለም፣ የይሁዳ ነው አሏቸው። ይህ ስብእና ነው። ከእናትና አባቴ ፊዳ ይሁንልን እንዲባሉ ያረጋቸው الحمد لله جعل الجنه الفردوس

ማላ ኑሩን ፊልብሩክ ሉማ ሰሉ አላ ረሱሊላ። ዛሬ ፕሮግራማችን ነኪል መልእክተኛው መዲና መናገሻቸው የሚታወቅበት የቴምር ዛፍ የቴምር ዛፎች በዛ የተሰየመ ቅፍለት እናንተ ጋ በጣም ወደሚወደው በጣም ወደ እምናፈቅናችሁ ህዝቦች መጥተናል። እናከብራችኋለን፣ እንወዳችኋለን ለራሳችኋ እዚህ መድረክ ላይ የታደማችሁ ከአዲስ አበባ የመጣችሁ ትላልቅ መሻይኾች፣ ኡስታዞች፣ ሙንሽዶች፣ የመድረክ መሪዎች፣ እዚህ የጠበቃችሁን የሀገር ባላባቶች፣ ትላልቅ ሰዎች እንዲሁም ክቡር ኮሚሽነር ሰዒድ ሁላችሁም የመጅሊስ አመራሮች፣ አቀባበል ላደረጋችሁልን የተከበረው የባህር ዳር ማህበረሰብ እጅግ አድርገን እናመሰግናለን። ድምጽ ከላይ ይሰማል። በሆነ መድረክ ላይ እሺ፣ አይሰማ? እየተሰማችሁ ነው ማለት ነው። እሺ ትንሽ ድምጽ ከፍ አደርጋለሁ። የመልእክተኛው ሰለላሁ ዐለይሂ ወሰለም የነቢዩን ሰለላሁ ሰለም ስብእና ስናነሳ ለሀገራችን ካለው ህልውና አንጻር መልእክተኛው ተጠልቆ ማያልቅ የበርካታ ሥነ ምግባር ባለቤት ናቸው። አላሁ ስብሓንሁ ወተዓላ በበርካታ ነገር አስውቧቸው ሞዴል አደረጋቸውና ለቀት ካነ ለኩም ፊረሱልላህ እስወቱን ሐሰና በመልእክተኛው በኩል ለእናንተ መልካም መከተል አለላችኋለን። ማህበራዊ ኑሯችንን እርሳቸው መጥተው ይዳኙት። ትዳራችን በሳቸው ወግ ያምራል። ስራችን በሳቸው ቃና ይዋባል። አብሮነታችን በስነ ምግባራቸው ይደምቃል። ነቢዩ አለይሂ ሰላቱ ወሰለም ወደ ህይወታችን ስናመጣው የቤት ችግር ይፈታል። የስራ ስንከስር ይፈታል። የፖለቲካው ቁርሾ ይረግባል። ረሱሉ አለይሂ ሰላቱ ወሰለም ምሉ አድርጓል። ላይ ሰጠን የኛው ጸጋ ናቸው። በርካታ ምሁራን በዘመኑ ያሉት የሊደርሽፕ የአመራር ሳይንስ ጥበብ ጠቢባኖች የረሱል ሰለላሁ ዐለይሂ ወሰለም የመሩበትን የአመራር ሳይንስ ሲተነትኑት ለጉድ ነው። ሶስት ቀን ትሬኒንግ ብንወስድ አይበቃል። ማህበረሰቡ ጋር የኖሩበት ዘይቤ፣ ወጣቱን ያናግሩበት የነበረ ብቃታቸው፣ ባለቤቶቻቸውን የሚመሩበት የነበረው አቀራረብ ፖለቲካውን የሚመሩበት የነበረው ብስለት የሚገርም ነው። ይሄን ያጠኑት እውቅ ፈላስፋዎች እንደ አሜሪካው ፈላስፋ በርናንድ ሾው እንደሚባለው የዓለምን ችግር አየና ሙሐመድ ይላል። በሱ አገላለጽ በዚህ ዘመን ቢኖር የዓለምን ችግር ሻይን በመጠጣት ቅስፈት ይፈታት ነበር ይላል። አላሁ አክበር ለምድር ፍቱን መድኃኒት ናቸው። ሰይዱና መሐመድ ሰለላሁ ዐለይሂ ወሰለም አስተምሮቷቸውን እየወሰድነ ህይወታችን ልናስቦ ይገባል። ኢትዮጵያ ውስጥ አብሮ መኖር ነው አይደል? ከበደን አብሮ መኖርን ያሳየዋል። ከመካ ተሰደው መዲና ሲገቡ ይሁዳዎች ነበሩ፣ ክርስቲያኖች ነበሩ። ከነሱ ጋር እንዴት ተኗኗሩ? ጉድ ነው የምትለው። ደውስት ስትገቡ የነጅራን ክርስቲያኖች ነቢዩን صلى الله መጣው ለማናገር፣ መስጂድ ገቡ፣ ወጭ አሉ። ስለ እስልምና ጠየቋቸው፣ ክርስቲያኖች ናቸው። በውይይታቸው ላይ የጾለት ሰዓታቸው ደረሰ። ክርስቲያኖች ነቢዩ መሐመድ صلى الله ከመስጂዳቸው አንድ ጥግ ሰጠዋቸው። ክርስቲያኖቹ ጾለት አደረጉ፣ አላሁ አክበር። እንዲህ ሌላው ጋር መኖር የሚችሉ በሳል ጥበበኛ ነብይ ነበር። ከማንጋ ምን ማውራት እንዳለባቸው ሚያውቁ ለሁሉም የተመቹ የመዲናን ሕገ ደንብ ሲያጸድቁ ወሲቃ የሚባለውን ክርስቲያኑ በሰላም እንዲኖር ይሁዳው በሰላም እንዲኖር የጸሎት ቦታቸው እንደይነካባቸው ከቸገራቸው ሊረዱ ካመማቸው ሊያሳክሟቸው፣ ከዚህ ከፍ ብለው አንዴ ቁመው ያሉ ሰሃቦቹ ጋር አንዴ ይሁዳ ጀናዛ ሰው አይደለም የሞተ ሰው ጀናዛው ያለው ወደ ቀብር እየተሸኘ ሰይዱና መሐመድ ከተቀመጡበት ቆም ሲቆሙ፣ ሰሐቦቹ ተማሪዎቻቸው የአላህ መልእክተኛ፣ የሚያልፈው እኮ የሙስሊም ጀናዛ አይደለም የእሁዳ ነው አሏቸው። አንድ ቃል መለሱ፣ አለይሰት ነፍሰን ነፍስ አይደለችም እንደ ያለፉት አሉ። ለሰው ልጆች ነፍስ ክብር የሰጡ የእኔና ያንተ ታላቁ ነብይ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የጦር ሜዳ ጀግና ነበሩ። የአገር አስተዳዳሪ ነበሩ። ጀግና ሽማግሌ ነበሩ። ጥሩ የትዳር አጋር ነበሩ። ጥሩ አባት ነበሩ። ሁለንተናቸውን ያሳመራቸው የከውኑ መልክ ነበሩ ነቢዩ መሐመድ ጸላሁ ዐለይሂ ወሰለም። ጦርነት ሜዳ ላይ እንግዲህ ጀግና የሚባለው ከሰሃቦቹ ማን ነው? ኻሊድ ኢብኑል ወሊድ፣ ዐሊ ኢብኑ አቢ ጣሊብ ነው። ምን ተራረ ከሰሃቦቹ ጀግኖች

መካ ውስጥ የምትኖር ስፍር አስተካቃል አይደል? ስትሰፍር በትክክል የምታስተካክለው እንደ እሷ ነው ማስተካከላችሁ ይል ነበር። ይህ ጀግና ጦርነቱ ሲፍም ከማን ጀርባ ይመስላችኋል የሚጠለለው? ከነቢዩና መሐመድ ሰለላሁ ዓለይሂ ወሰለም አልይምን ይላል። ጦርነቱ ግሎ ሳቱ ሲበዛብነ ነተቂ ቢረሱልላህ ከሰይዳችን ጀርባ እንደበቃለን ይላል። ምሽግ ነበሩ። የአንተ ነቢይ የእኔ ነቢይ ጥሩ ባል ነበሩ ለሚስቶቻቸው ዋጋ የሚሰጡ የሴት ልጅ ክብር የገባቸው የመኖር ዘይቤን የሚያቁ በችግር በደስታው አብረው የሚኖሩ እኛ አሁን በትዳር ቆይታ ውስጥ ሁሌ አለመግባባት አለ። ሁላችን ትዳር ውስጥ አለ። ትዳር ውስጥ ችግር አለው፣ ግን ጣፋጭ ችግር ነው። ከላጤነት ይሻላል። ትዳር ውስጥ ያለ ችግር ጣፋጭ ችግር ነው። ልጅ ማሳደግ አድካሚ ነው፣ ግን ጣፋጭ አድካሚነት ነው። አንዶ ተጠየቀ። ባለቤቱን ያው ሲያገባት ተፈራርሞ ነው። በችግሯም በደስቷም አብራሃት ልትኖር ተብሏል። ታዲያ አንዴ ተጋጩና ሽማግሌ ሄደ። ሽማግሌ ሄዶ ለምንም ባለቤት ጋር የተለያየ በችግሩም በደስታው ማብረ ልትኖር ፈር መሄል አሉ። አዎ በችግርና በደስቷ አብሬያ አብሬያት እኖራለሁ በጥጋቧ ጊዜ ግን አብሬያት አልኖርም ማለት። ሰይዱና መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶቻቸው ጋር በችግሩ በደስታው፣ ስታኮርፍ ስትቀብጥ ሁሉን ችለው ነበር የሚይዟቸው። ትዳር ስኗ ይደፈርሳል። ይሄን የሚመሩበት ሳይንስ ነበራቸው። አንዴ ጦርነት ላይ ወጡ፣ ኸይበር የሚባል ዘመቻ ላይ ናቸው። ሶፊያ የምትባል ባለቤታቸው አብራቸው ነች። ሲሄዱ ፀሐዩ በጣም የበረታ ነው። የዓለሙ ጥላ ጋቢያቸውን አወለቁና ከላይ አጠለሉላት። ሶፊያ በዛ ሰራዊት መሃል በዓለሙ ጥላ ጥላ ሲደረግላት የሚሰማትን ክብር እሰቡት። የስነን ቦና ከፍታ ላይ ሰቀሏት። ግመሉ ጋ ደረሰች። ግመሉ ጋ እንዴት እርካቡን ትጫ ነው መውጫውን አደርስበት የዓለሙ ብርሃን በርከካሉና ጉልበታቸውን ሰጥቷት። የነብዩን ጉልበት ተጭና ግመሏ ላይ ወጣች اللهم صل وسلم على نبينا ይሄ በደስታ ጊዜ ብቻ አይደል፣ በችግር በልዩነት መሃል አንዴ። እናታችን አይሻ ታውቃላችሁ፣ ገና ልጅ ስለሆነች ትቀና ነበር። በሌላ ሚስቶቻቸው አንዴ አኮረፈች። ስታኮርፍ ልታወራቸው ፍቃደኛ አይደለችም። ማን ይዳኝን አሏት ሲሏት፣ ሰው ተመረጠ። የለም አባትሽ ይዳኝን አዎ አለች። እኖ አባቷ ስለሆነ ለሱ ይደግፋል አቦክረ ስድቅ መጡ አባቷ ችግሩ ቀረበላቸው አቦክረ ስድቅ ምንድነው ሲሏ አይ እንዲንዲ ብለው ሰይዳችን አሰርዱ ሰለላሁ ዐለይሂ ከሰው ጋር እንዴት እንደሚኖር እያስተማሩ ነው ያኔ አይ እሱ ያለው ትክክል አይደለም አለች እሷ ሚስት ነቻ ግልጽ ነው ያን ታሪክ ታቁት የለ? አንተ ምታቀኝ ታጥቄ እሷ ምታቀኝ አውልቄ የተባለው? ምንም የተከበርክ ሰው ብትሆን ባለቤትህ ነው፣ በደንብ ምታውቃ አይደለም። ስለዚህ መከባበር ሊቀንስ ይችላል። ይሄ ዲፎልት ነው እና አይ ትክክል አልተናገሩም አለች። አቡበክር ሲዲቅ ተበሳጩና፣ አንቺ ነብዩን ብለው ሊመቷት ሲሉ ሰይዳችን በጀርባ ደበቋት። ተው በቃ አቡበክር ታርቀና ልውጣ አሉት። ወጥቶ ሄደ። ሰይዳችን ሳባረኳትን አይሻ እንዴት ሊመታሽ ሲል እንደተከላከል እንደተከላከልኳኝሻለሁ

እንደ ነብዩ ሰለላሁ ዐለይሂ ወሰለም በትንሽ ጥሬቃ ትልቅ ኢምፓየር ሲቪላይዜሽን የገነቡ እንደሳቸው የለም ይላል። ያኔ አረቡ ትውልድ ዘላን ነው። ያን ዘላን ትውልድ ይዘው፣ ያን ግመል ጠባቂ ትውልድ ይዘው ፍሮም ዚሮ ቱ ሂሮ ከዜሮ ወደ ሰማይ ያመጣ መስፈርቱን ሲያስቀምጠው ጉድ ነው ምትሉ። የሊደርሽፕ ብቃታቸው፣ ከህዝቡ ጋር የመናኗር ብቃታቸው አንድ ታሪክ ልንገራችሁ። የረሱልን ስብዕና ይገልጽላችኋል። ብዙ ጊዜ አቡ ሁረይራ ስንል ትሰማላችሁ። ስለ አቡ ሁረይራ ይወራል። አቡ ሁረይራ ማያቅ አለ። እውቁ የሐዲስ ዘጋቢ ነው። የነቢዩን ንግግር ካስተላለፉልን ታላቁ ሰሃብ አንዱ አቡ ሁረይራ ይባላል። ታዋቂ ነው። ሐዲስ አዳኝ ነው። እንደ ድመት እሳቸው ጥግ ቁጭ ብሎ አንዴ ይላል። አቡ ሁረይራ በጣም ራበኝ ይላል። ማን ያብላኝ ምሳ፣ በጣም ርቦኛል። ርቦኝ መሬት ላይ ተገላበጥ ግደ ለማ አንድ ሰው ይጋብዘኛል ብዬ መንገድ ላይ ወጣው መንገድ ላይ ስወጣ ሰይድና አቡበክር መጧል ከሊፈቱ ረሱልላህ ስላ ከዛ አቡበክርን ሰላም አልኳቸውና አንድ የቁርአን አንቀጽ ጠየቅኳቸው አቡበክር ይሄ ትርጉሙ ምንድን ነው አልኳቸው እሳቸውም ትርጉሙን ነገሩኝና ተከተለኛ አላሉኝም ማለ እሱ ሀሳቡ ትርጉሙን ነግረውት ምሳ እንዴት ነው እንሂድ እንዲሉት ነው የፈለገ አላሉኝም ማለት ከዛ ሌላ ሰው ጠበቁ። ሰይድና ዑመር መጡ። ለእርሳቸውም የቁርአኑን አንቀጽ ጠየኳቸው። ሰይድና ዑመር አብራሩልኝና ተከተላላሉኝ። ወዲና ሻዋል ዛሬ ምን ሊውጠይ ነው? ምሳሳ ልበላ። መጨረሻ ላይ ፈጃ አቡል ቃሲም ይላል፣ የቃሲም አባት የዓለሙ ጨረቃ ብቃሉ ይላል። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ትክ ብለው አዩኝና ፊቴና ውስጤ ምን እንደፈለገ አወቋል። ከዛም የአባሂር አሉኝ አንተ አቡ ሁረይራ አሉኝ። ለበይክ ያ ነቢየላህ አልኳቸዋል። ብልሐቅ ተከተለኛሉ ደረሳቸው የቁራ ማብራሪያ አያስፈልግም፣ አር የአንቀጽ ምንድን ነው ምናምን አያስፈልግም፣ አር ተከተልኳቸው። ቤቱ በራቸው ጋር ደረስን። እንግባ ብሎ አስፈቀዱ። ቤታቸው እኮን ስብ እናቸውን ተመልከት እንግዳ ይዣለው ልግባ አሉ። ግቡ አሏቸው። ሚስቶቻቸው ገቡ ሲገቡ ጠረጴዛው ላይ በወተት ብርጭቆ ተቀምጧል። በብርጭቆ ወተት አለ። ይሄ ወተት ከየት መጣሉ? እርጋታቸው ርጋታቸው ስክነታቸው ይስባል። ሰላም ሰላም። አንዱ የነብዩ ውበት አንደኛ ተክለ ቁመናቸው ነው፣ ጨረቃ ነው የሚመስሉት። አንገተ መቃ ነበሩ። የአይናቸው ሽፋሽፍ ረዣዥም ነበር። ቅንድባቸው የገጠመ ነበር። ቁመናቸው ደልዳላ ደረተ ሰፊ። ገጠር ላይ አንዲት አዕራቢ ስለሳቸው ገልጻለች። ሲራመድ ስክነት የሚላበሰው ንግግሮቹ የተመዘኑ ካፉ ሉል ሚፈስ ይመስላል ትላለች። ስክነቱ ሚስብ አይናቸው ውስጡ በጣም ነጭ ጥቁሩ በጣም ጥቁር የተኳለ ነበር አይናቸው ትላለች። እንዲህ ስታያቸው ሰው አይቷቸው ይሄ ፊት አይዋሽም ነበር ሚላቸው። ረሱልን አይቶ ይሄ ፊትም አይዋሽም ይል ነበር። ሚዋሽ ቁንጅና አልነበረ አንዱ ቁንጅና ናቸው፣ ሁለተኛ ስክነታቸው። ይሄ ወተት ከምን መጣሉ? እገሌ እኔ ላከላችሁ ሰለላሁ ዐለይሂ ወሰለም። ከዛም አቡ ሁረይራ ወተት መኖሩን ሳይ ደስ አለኛል። ልጠጣ ነው ረሃቤል ላስታክስ ነው ብዬ ዞር ስል ነብዩ ሰለላሁ ዐለይሂ ወሰለም አንተ አቡ ሁረይራ አሉ። ለበይ ካልኳቸው፣ የሚጠጣ መስሎታል። አህሉ ሱፋ ሚባሉ አሉ፣ እነሱን ጠርተናሉት። አህሉ ሱፋ ማለት ከነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ጀርባ የሚኖሩ ቤት የሌላቸው ትዳር፣ ልጅ ረሃብ ውስጥ ያሉ ግን በሳቸው ያመኑ ናቸው። ሰደቃ ሲመጣ ይልኩላቸው ነበር። በሳቸው ቤት ኢንቨስትመንት ነው የሚኖሩ። አንተ አቡ ሁረይራ ጥራቸው አሉ። ሶስት መቶ ናቸው። አቡ ሁረይራ ተከዝኩ አለ። ይችን ወተት ትጠጣለሁ ስል አሁን ከሶስት መቶ ሰው እንዴት ነው የሚተርፈኝ? ግን መታዘዝ አለብኝ። ዱብ ዱብ አህለ ሱፋን አሰልፎ መጣ። አስገባ ተባል። አቡ ሁረይራ ምን እያሰበ ነበር? ግድ የለም ይግቡ። መጀመሪያው ያው ጠጣ ይሉኛል ነው። አረ እሚጠበቀው ኤክስፔክት ያደረኩት ጠጣ ይሉኛል። እንግዲህ ሰይዳ ነቢያችን ይጠጣሉ። እኔ ግማሹ እዛ የደረሰ ይደርሰዋል። አረ ይህን ታሳቢ አረግ። የጠረዋቸው ቁጭ አሉ። አቡ ሁረይራ ቁምና አጠጣሉ የለም ዛሬም እንግዲህ ርቦት ሊያድር ነው። አቡ ሁረይራ ግን ትእዛዝ ነውና ብርጭቆን ስጄ ሰጠውታል። እዚህ ጋር አላህ ተአምር ተከሰተ። ብርጭቆውን አንዱ ይጠጣል እስኪጠግብ ጠግብ፣ ሲመልስልኝ ብርጭቆ አልጎደለም ይላል። ሁለተኛው ይጠጣል ብርጭቆ አልጎደለም። ሁሉ ጠጡ ብርጭቆ አልጎደለም። አላሁ አክበር። ከዛ የሞላውን ብርጭቆ ይዤ ወደ ነቢያችን መጣው። አንተ አቡ ሁረይራ አሉ። ለበይ ካልኳቸው ማንቀረ እኔና እርሶ አልኳቸው ስላቸው፣ ያንተ ነቢይ ቀድመው የሚጠጡ ይመስልሃል? ይህ አልነበረም ስብዕና ናቸው። ቁጭ በልና ጠጣሉ። ቁጭ አልኩና ተደላደልኩን፣ ወተቱ ጋር ተገናኘን ግጥም አርኩታል። ጠጣው ጠጣው ጠጣው። እንግዲህ ትናንትንም የነገንም ነው የሚጠጣ፣ ነገ ላይ አገኝ ይችላል። ጨረስኩ ብዬ ስመልስላቸው፣ ጨምራሉኝ። ጠና ብያይቼ ጨመርኳል፣ መለስኩላቸው፣ ጨምራሉ

ኑረው አሳያቸው። ሰው እንዲያነግስህ ባህሪያ ልትሆንለት ይገባል። ያላገለገልከው ህዝብ ከፍ አያደርገ ያገለገልከው ህዝብ ጋር ስትኖር ግን ሴኪሪቲ አያስፈልገ አብረው ከኖር ችግሩን ከታመምክ አብረካካፈልከው አካፈልከው ህዝብ ያንተጠባቂ ከህዝብ ጋር እንዲመኖር የሚችሉ የመሪነት ጥበብ ነበራቸው። ነብዩና መሐመድ ሰለላሁ የወጣቱን ስነ ምግባር ስነ ንቦና የተረዱ ነብይ ነበሩ። አንዴ ጦርነት ላይ አቡ ቀታዳ ጦርነት ላይ ወጣ። የወጣቱን ስነ ምግባር እንዴት እና ስነ ንቦና እንዴት እንደተረዱት ተመልከቱ። ጦርነት ወጣ። ጦርነት ላይ ፍልሜ ያለ በሰይፍ መሞሸል አለቅ ነው። ከሩቅ የተወረወረ ቀስት ያቡ ቀታዳን አይን አፈሰሰ። አይኑ ተንጠለጠለ፣ በጅማቱና በስቡ ተንጠለጠለ። ከዛም ባልደረቦቹ መጡና፣ እንግዲህ አላህ ኸይር ይተካል፣ አይንህ ፈሰሰ፣ አሉት። ንቁረጠው እንዴ ጅማቱን ስቡን አሉት። ሲሉተው ተው፣ ወደ ነቢያችን ውሰዱኛል። ሰለላሁ ዐለይሂ ወሰለም፣ አቡ ከታዳ ነቢያችን ፊት ቆመ። የአላህ መልእክተኛ፣ አይኔ እኮ ፈሰሰ አላቸው። ሁለት ምርጫ ሰጥቶት፣ እንሽት ከፈለክ ወደ ቦታው ልመልስልህ፣ ከፈለክ ደግሞ ታገስና ጀነት አለሃል ከባድ ምርጫ ነው አይደል? እ? እንዴ የተባለች ሌላ ሴት አለሽ ምታቋት? አቡ ቀታዳ ወጣት ነው ቆንጆ ነው ሚስቶች መጨማመር ሚወድ ነበርና ያአላህ መልእክተኛ አላቸው እኔ እንደምታየኝ ሴቶችን ወዳለዋል። ተፈጥሮ ነው። ሴቶችን በጣም ነው መወድና ትንሽ አይኔ ፈሶ ብጠይቃቸው እሺ ላይሉኝ ይችላል። ግልጽ ነው አይደል? እምቢብ ላይ ነው ሴቷ የምትሸሸውና እባክህን አይኔም መልስልኝ ወልጀነቱ ኢንሻአላህ አላቸው ጀነት ኢንሻአላህ አላቸው። አ ሰሃባ ሲባሉ ሰው ናቸው፣ ግን ምጡቅ ሰዎች ነበሩ። የሰው ቀለም ነበራቸው የአላህ መልእክተኛ አይኔም መልስልኝ ወልጀነቱ ኢንሻአላህ አላቸው። ነብያችን ፈጣሂክ ይላሉ ፈገጋሉ። ገረማቸው ንግግሩ ከዛም አይኑን ወደ ውስጥ መለሱና እጃቸውን አሳርፈው ዱዓ አድርገው ሲያነሱት ይላል ዘጋቢው፣ የትኛው አይኑ እንደተመታ እስከነ ማናውቅ ድረስ ይላል። አላሁ አክበር ወጣት ነው። ስለ ንቦናውን ተረዱት። አንተ ጀነትን ከኔ ጋር ይባላል እኮ አይደል? ነቢዩ ፈገግ ነው ያለ ሰለላሁ ዐለይሂ ወሰለም። ይሁሉን ስለ ንቦና ሚያውቁ ነበር የሽማግሌውን የወጣቱን የልጁን የችግረኛውን የኖሩ ነብይ ነበሩ፣ ሰለላሁ ዐለይሂ ወሰለም። አንድ ታሪክ ልከል፣ የኸንደቅ ዘመቻ ሁላችሁ ታውቁታላችሁ። ነብይ መሐመድ ሰለላሁ ዐለይሂ ወሰለም ከቁረይሽ የመጣባቸውን ጥቃት ለመከላከል ትልቅ ጉድጓድ ቆፍረው ነበር። ጉድጓዱ በፈረስ የማይዘለል ድልድይ ለመስራት የማይመች ጥልቅ ነበር። ያኔ ሰሃቦቹ እየቆፈሩ እያለ መሀል ላይ ከባድ አለት ገጠማቸው። አቤቱታ ወደ ነቢያችን ሰለላሁ ዐለይሂ ወሰለም አቀረቡ። መጣው አሉ ሰይዳችን፣ ሁሉም ሲቸገረው ወደ እሳቸው ነው የሚመለሰው። መዶሻውን ተቀበሉ። ያ ሁሉ ጀግና ሰሃባ የሞከረውን አለት ቢስሚላህ ብለው መቱት፣ ተበታተነ። ያኔ እጃቸውን ሲያነሱ ከስር ሽርጥ ከላይ ፎጥ አርገው ስለነበር እጃቸውን ሲያነሱት ሆዳቸው ተገለጠ። ሲገለጥ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከረሃብ የተነሳ ሁለት ድንጋይ አስረው ነበር፣ ተቸግረው ነበር። ያን የወቅት ላይ ሰሃባውም ሶስት ቀን አልበላንም ይላል ጃቢር እብኑ አብዱላህ፣ ውሃ ብቻ ነው የጠጣ ነው ይላል። ይሄን ሳይ በጣም አዘንኩ። ነቢዩን አስፈቀድኳቸውና ወደ ቤት ይሮጥ ባለቤት ይነድኩና አሁን ያየውትን ነገር መታገስ አልችልም፣ ነቢያችን በጣም እርቧቸዋል። ምንም ይበላል አልኳት። ምንም የለንም፣ ሳኡን ሚንቡር አንድ ኪሎ ከአርባ ግራም የምትሆን ገብሳለች ስትፈጭ ደግሞ ታንሳለች። ደሞ ትንሽ የምትታረድ እንሰሳለች። እባክሽን ዱቄቱን ፍጭው፣ ሊጣ አድርጊው፣ ዳቦውን ጋግር፣ እችንም እንረዳት፣ ስጋን ቀቅልና በዳቦ አድርገን ነብዩ መጠው ትንሽ ይቅመሱ አላት። ሚስትም እሺ አለችው። ደግ ሚስት ለኸይር ታግዛለች። እሺ ብሎ ሊወጣ ሲል ያዘችው። ጃቤር አለችው፣ ያለችኝን አይታታል፣ ዳቦና ትንሽ ስጋ ነች። ደሞ ሌላ ሰው አስከትላ አምጥተን እንዳታሳፍረኝ። ዳታሳፈረኛለች ሚስቶች ይጨነቃሉ፣ ታውቃለች። ነርቨስ ነው የሚሆኑ። እንግዳ ሲጠራ ሚስት ትንሽ ባህሪዋ ቢለወጥ ተረዳት። ይበቃን ይሆን? ወጡ ይደርስ ይሆን? ደሞ ዱለት አረኩበት፣ ሰላጣውሳ፣ የእሷ ወጥ ልባል ነው። ጭንቀት ውስጥ ናቸው ሴቶች። አደራህን ብላ ያዘችው። ግድ የለም፣ ወደ ነብዩ ሄደና በጆሮአቸው ቀስሎ ያአላህ መልእክተኛ፣ ትንሽ ዳቦና ስጋለች። እርሶ ከአንድ ሰው ጋር ወይም ሁለት ሰው አስከትለው ይምጡ አላቸው። ሲላቸው የአንተ ነቢይ ሰራዊት ጥለው ሄደው ሊበሉ ይሄ አይደለም። ስለ መግባራቸው ምን ያህል ነው አሉት። እንዲ እንዲ ነው አላቸው። ቆሙ። ሰራዊቱ መሃል ሰራዊት ሆይ ጃቢር ቤት ምሳ ተጠርታችኋል። ጃቢር ሹልክ ካለና ወደ ሚስቱ ሩጫው ቤት እንደደረሰ ላይ ላይ ይተነፍሳል። ምን ነብዩ ጉድ ሰሩኛል፣ ሰራዊቱን ይዘውልሽ መጡ አልነገርኩሁም ነበር ነረሽኛል። ነገርካቸው? አዎ። ምን ያህል እንዳለ ነግርሃቸዋል? አዎ። ኢዘን አዕለም እሳቸው ያቃሉተዋል። አላሁ አክበር። ቤት እንደደረሱ ያአንተ ነቢይ ሳሎን ቁጭ ብለው ሊመገቡ፣ ጭራሽ ኪችኑን አሳዩኛል። ኪችኑ ስትገቡ ነቢዩ ስ ላ ስለም ሊጡ የታል የተቦካው አሳዩዋቸው። ቢስሚላህ አሉት። ስጋው የታል? ቢስሚላህ አሉት። ጃቢርን ጠሩና አስር አስር ሰሐባ ያደረክ ሳሎን አስገባሉ። እሳቸው ኪችን ውስጥ ናቸው። የጃቢር ሚስት አንድ ሰራተኛ ጨምራ ዳቦ ይጋግራሉ። ስጋው እየበሰለ ነው። ከስጋው ያነሳሉ፣ ዳቦው ውስጥ ያደርጋሉ። አስር ማዲ ይልካሉ። አስሩም በልቶ ጠግቦ ይወጣል። ሥጋ ቃፉ እያወጣል ሌላ አስር ይተካል። በልቶ ይወጣል። መቶ ዙር ገባስ አላሁ አክበር ጃቢር ተጠየቀ። ስንት ነበራችሁ? አንድ ሺህ ነበርነ ነ በአላህ ይሁንብኝ መቶ ሺህ ብንሆን ይበቃን ነበር አለ። እኔ ግን እዚህ ጋር የመልእክተኛው የሊደርሺፕን ሳይንስን ያየውት ተመልከቱት። መቶ ሰው በልቶ ጠግቦ ወጥቶ እስኪሄድ አንድ ሺህ ሰው ነቢዩ መሐመድ የት ውስጥ ናቸው? የት ውስጥ ናቸው? ኪችን ውስጥ ናቸው። እሳት አለ፣ ሙቀት አለ። ከሊጡ ይቆርሳሉ፣ ዳቦ ይጋገራል፣ በስጋ ተደርጎ ይሰጣል። እስኪ አስሉት፣ አስር ሰው በልቶ ለመውጣት ስንት ደቂቃ ይፈጃል? ስንት ደቂቃ ይፈጃል? ምሳ ስትበሉ ሰላሳ ሃያ አስር ሶስት ደቂቃ። አስ እንግዲህ መቶ ዙር ገብቷል። መቶ ጊዜ 3 ስንት ነው? ሶስት መቶ አይደለ ወደ ሰዓት ለውጡልኝ፣ ስንት መጣ እ እንሳ መቶን በስልሳ አካፍል ስንት ይመጣል? አምስት ሰዓት አራት ሰዓት በትንሹ ሶስት ሰዓት በሉት። ሶስት ሰዓት ሙሉ የዓለሙ ፀሐይ ኪችን ውስጥ ነበሩ። ሰራዊቱን አብልተው ለነጃቢር ስጋውንና ዳቦውን ትተው ትንሽ ቀምሰው እሳቸው ወጡ። ሰለላሁ ዐለይሂ ወሰለም እንዲህ አይነት ሰብዕና የነበራቸው ነቢ ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ የሊደርሺፕ ብቃት? ካንተ በፊት እንሰዋ እንዲሉ አደረጋቸው። ቁመውም ያበሉ ነብይ፣ ቁመውም ያጠጡ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ከህዝብ ጋር መኖርን ያስተማሩ ነበሩ። ሶለላሁ ዐላ ረሱሊላህ። በጣም አመሰግናለሁ። በጣም ወዳችኋለሁ። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ተዓላ በረካቱ።